ሰላም ጤና ይስጥልኝ። የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው። የእሳቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜናዎች። ወንጌልና ተልእኮ የተሰኘው በፓስተር ተመስገን ተሾመ ጃርሶ የተጻፈው መጽሐፍ በቀራኒዮ ቤቴል ቃለ ሕይወት ቤተ ክርስቲያን ተመረቀ። የመሰረተ ክርስቶስ ቤተ ክርስቲያን አባቶችና መሪዎች በወቅታዊ ጉዳይ ላይ ምክክር አደረጉ። የተከበራችሁ ተመልካቾቻችን፣ ከመረጃዎቹ ጋር ቤተልሔም ደረጃ አብራችሁ ቆያ አድለው አብራችሁ ቆዩ። ወንጌልና ተልእኮ የተሰኘው በፓስተር ተመስገን ተሾመ ጃርሶ የተጻፈው መጽሐፍ በቀራኒው ቤቴል ቃልዮት ቤተክርስቲያን ተመረቀ። ባልደረባችን አለም እሸት ተጨማሪ ያላቸው። ዛሬ ወንጌልና ተልእኮ በተሰኘው የመጽሐፍ ምረቃ ላይ ተገኝተናል። ከስፍራው የህንኑ የመጽሐፍ ምረቃ ስነ ስርዓት እንደሚከተለው እናስተላልፍላችኋለን። ተከታተሉን። ወንጌልና ተልዕኮ የተሰኘ መጽሐፍ በቀራኔው ቤተል ቃለ ህይወት ቤተ ክርስቲያን ተመርቋል። ይህ የመጽሐፍ በመጋቢ ተመስገን ተሾመ የተዘጋጀ ሲሆን በዚሁ ሕዳር ሰባት ቀን በተካሄደ የመረቃ ስነ ስርዓት ላይ በርካታ እንግዶች ተገኝተው ስለ መጽሐፉ የቀረቡ ዳሰሳዎችን አዳምጠዋል፣ የመረቃ ስርዓቱንም አከናውነዋል። በዳሰሳው ከቀረቡት ሀሳቦች መጋቢ ተመስገን ተሾመ በጽሁፉ ያተኮረበት ወንጌልን ከነ ሙሉ መልእክቱ ለትውልድ ሁሉ የማስተላለፍ ጉዳይና አደራው ተተክሮ ሁሉ ጊዜ ነው። ለምን አንድ የተረዳሚ ብዙዎችን መድረስ የሚችለው የሚል ሀሳብ በተደጋጋሚ ወደ ልቤ ይመጣ ነበር እና ለምን ወደ መጽሐፍ አልቀይረውን ብዬ በጣም በጣም ጀመርኩት ማለት ነው። መጋቢ ሰለሞን ይህንኑ ወንጌልን የማድረስ ተልእኮን ከጳውሎስ አገልግሎትና መስዋዕትነት አንጻር እየተነተኑ ለጉባኤው አቅርበዋል። ያየነው የተበሳጨ ሰው ቃላት አደሉ። የተሰበረ ሽማግሌ ቃላትም አይደሉም። ሊመጣ ያለውን ሞት በሚገጥም ጊዜ በመንቀጥቀጥ ላይ የቆመ ሰው ድምፅ አይደለም። ምንም አይነት ተስፋ መቁረጥ፣ ሽንፈት እና ፍርሃት የማይታይበት ቆራጥ ቃላት ናቸው። የቆራጥ ቃላት ናቸው። የአርበኛ ቃላት ናቸው። የተረጋጋ እና በራስ በመተማመን ሁኔታ ውስጥ ተሞልቶ የተናገራቸው ናቸው። እንዳነበብኩት ግን የነበረበት ሁኔታስ እንዳልኩት በሮም እስር ቤት ነው። በዚህ ጊዜ የታሰረበትን ቦታ እንኳ ሎኬት ለማድረግ በቀላሉ የማይቻልበት ሁኔታ ነበረ። እሱ ራሱ በዚሁ በምዕራፍ አንድ ላይ እንደሚናገረው በሰንሰለቱ ሳያፍር ሊጎበኘው የመጣውን ሰው ለሄነ ሲፎሩ ቤተሰቦች፣ እግዚአብሔር ምሕረት ይስጥ ብሎ ከባረከ፣ በመጨረሻም የዚሁ መጽሐፍ ምረቃ በቤተ ክርስቲያኑ ሽማግሌዎችና ተጋባዥ እንግዶች አማካኝነት በታላቅ ድምቀት ተከናውኖ የስርዓቱ ፍጻሜ ሆኗል። ወንጌልና ተልእኮ በጣም አስፈላጊና መጽሐፍ ቅዱሳዊ የሆኑትን ነገሮች ናቸው የተተነተኑት። ወንጌል በብሉይ ኪዳን ምን እንደሚመስል ትርጉሙ የለም ለሚሉ ሰዎች ሁሉ ትክክለኛ የሆነ መልስና ትንታኔ ነው የተሰጠው። በሶስቱም ተንታኞች ዘንድ የቀረቡት ነገሮች በጣም በጣም ትክክለኛና አስፈላጊ ነገሮች ናቸው። ወንጌል በብሉይ ኪዳን ምን ይመስላል፣ የእግዚአብሔር መንግሥት ምን ይመስላል ወንጌል ደግሞ እንደገና በአዲስ ኪዳን በሶስቱ ወንጌላት ውስጥ እንደገና በዮሐንስ ወንጌል ውስጥ እንደገና ደግሞ ተልእኮስ ምን ይመስላል የሚሉትን ነገሮች በስፋት ተተንትነዋል። ያ በጣም እጅግ በጣም አስፈላጊና ትክክለኛ የሆኑ ትንታኔዎች ናቸው። ይህ ትውልድ ደግሞ ይህ ትውልድ ደግሞ ይህንን ትንተና አውቆ ይህንን የወንጌልንና የተልእኮን ትርጉም አውቆ ተረድቶት ተቀብሎት ይህንን የወንጌሉን ጉዞ እንዲያስቀጥል ማድረግ ነው አላማው፣ እና እንዲቀጥሉ ማድረግ ነው። እና ለትውልዱ ይህንን በጣም አድርጎ የማብራሪያ ስራ ተሰርቶበታል ብዬ አምናለሁ። ትክክለኛ ነው። በምርቃው ስነ ስርዓት ላይ ሙሉ መልእክቱ ተላልፏል። ምንም የቀረ ነገር የለም። በጣም ሶስቱ ዋና ዋና አንኳር የሆኑ ተግባራቶች ነበሩ። እነሱ ወንጌል በብሉ ኪዳን ተግባራዊ ምልከታው ተልእኮና ውጤቶቹ የሚሉት ነገሮች እንዳለ በትንታኔው በሶስቱም ትንታኔዎች በዶክተር ወርቁም በሄኖክም በፓስተር ገዚሽም በጣም በጥሩ ሁኔታ ተተንትነው የቀረቡ ናቸው። በዛ እግዚአብሔር የተመሰገነ ይሁን። የመጽሐፍ ምረቃ ስነስርዓቱን እየተከታተላችሁትን ይመስል ነበረ። ፕሮግራሙን በዚህ ላይ ሰላም። የመሰረተ ክርስቶስ ቤተ ክርስቲያን አባቶችና መሪዎች በወቅታዊ ጉዳይ ላይ ምክክር አደረጉ። ባልደረባችን አማኑኤል ሌቢሶ ተጨማሪ ያለው በመሰረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ሰብሳቢ በኩል በዛሬው ዕለት የቤተ ክርስቲያኒቱ የቅድሞ አባቶችና መሪዎች፣ የቤተ ክርስቲያኒቱ ሊቀመንበርና ምክትል ሊቀመንበር፣ የቤተ ክርስቲያኒቱ ፕሬዝዳንትና ምክትል ፕሬዝዳንት፣ የዋናው ቢሮ ኃላፊዎች፣ የተቋማት መሪዎች፣ በአዲስ አበባና ና ዙሪያው የሚገኙ ክልሎች አገልጋዮችና መሪዎች የተገኙበትና በቤተ ክርስቲያኒቱ ወቅታዊ ጉዳዮች ላይ በኩረ ምክክር በመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ ሚሊዮን ብልጥ አዳራሽ ተካሂደዋል። የምክክሩ መክፈቻ በዶክተር ሴፈ ወዳጅ በኦፊሴል ተከፍቶ የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በአሜሪካን ሀገር የነበራቸው ቆይታና ተያይዞ የተነሱትን ጉዳዮች አስመልክተው ለጉባኤ ማብራሪያ እንዲሰጡ ጋብዘዋል። መጋቢ ደሳለኝ አበበ ዝርዝር ማብራሪያ ከሰጡ በኋላ የቤተ ክርስቲያን የቀድሞ መሪዎችና ጉባኤው ቤተ ክርስቲያን ለገጠማት ተግዳሮት የመፍትሄ ሀሳብ የሚሉትን ለአስተዳደር መሪዎች ጉባኤ ምክረ ሀሳብ አቅርበዋል። በዚሁ መሰረት ጉባኤ በየሳምንት መጨረሻ ተገናኝቶ ተገቢውን ውሳኔ እንደሚያስተላልፍ ይጠበቃል። በመጨረሻም ለመሪዎቹ በጉባኤ አባላት ጸሎት ተደርጎላቸዋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ የተዘጋጀ ወጣቶችን ለመሪነት የማዘጋጀት ስልጠና በነቀምት ከተማ ተካሄደ። ባልደረባችን ናትናይል ጌታቸው ዝርዝር አለው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በልጆችና ወጣቶች አገልግሎት መምሪያ የተዘጋጀው ወጣቶችን ለመሪነት የማዘጋጀት ስልጠና በነቀምቴ ከተማ ተካሂዷል። ስልጠናው ወጣቶችን በሁለንተናዊ መልኩ በማብቃት ለመሪነት ማዘጋጀት በሚል ሐሳብ የተዘጋጀ እና በምዕራብ ኢትዮጵያ አካባቢ ያሉት ሰባት ሲኖዶሶችን ያሳተፈ ሲሆን በስልጠናው የሲኖዶስ መሪዎች፣ የልጆችና ወጣቶች አገልግሎት ዳይሬክተሮችና አስተባባሪዎች እንዲሁም ከሲኖዶሶች ወጣት ወንድና ወጣት ሴት አምባሳደሮችን ያሳተፈ እንደነበር ተገልጿል። ከስልጠናው ባሻገር ወጣቶችን ለመሪነት በማዘ ማዘጋጀት ሂደት ላይ ሰፊ የምክክር ጊዜ ተደረገ ሲሆን ለቤተ ክርስቲያን ሁለንተናዊ አገልግሎት የሚጠቅሙ መጽሐፍ በድጋፍ መልክ ተሰጥቷል። በምክክሩ የተሳተፉ የሲኖዶስ መሪዎች ስልጠናውን ወቅቱን ያገናዘበና ወጣቶችን ወደ አመራር ለማሳደግ የሚረዳ መሆኑን ገልጸው በተሰጠው ስልጠና መሰረት ተግባራዊ እንዲሆን ሁሉም የድርሻው እንዲወጣ መልክት አስተላልፈዋል። የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኙ ዴሳ ወጣቶችን ለመሪነት የማዘጋጀት ስልጠና ወጣቶችን በሁለንተናዊ መልክ መቅረጽ በሁሉም የቤተ ክርስቲያን ቱ መዋቅሮች ለመሪነትና ለአገልግሎት ማዘጋጀት ላይ ትኩረት ያደረገ እንዲሁም በሌሎች የቤተ ክርስቲያኒቱ ሲኖዶሶችም እስከ ሀያ ሰባት እንደ ኤሮፓውያን አቆጣጠር የሚቀጥል መሆኑን ገልጸው ለስልጠናው ስኬት ድጋፍ ያደረጉ ተቋማትን በሙሉ አመስግነዋል። መረጃው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሴቶች ሰላም ግንባታ ፕሮጀክት ሁለተኛ ዙር ስልጠና አካሄደ። ባልደረባችን ቃል ኪዳን እንዳለ እንደሚከተሉት ታቀርብልናለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በኖርዌይ ሚሽንስ ሶሳይቲ ኤንኤምኤስ የገንዘብ ድጋፍ ከምዕራብና ደቡብ ኢትዮጵያ ክላስተር የሚካሄደው የሴቶች ሰላም ግንባታ ፕሮጀክት ተካሂዷል። የፕሮጀክቱ ሁለተኛ ዙር ስልጠናው ለአካባቢው ሰላም ፈጣሪዎች ቅድመ ማስጠንቀቂያና በግጭት አፈታት እንዲሁም በመንግስትና በማህበረሰብ መዋቅር ለሴቶች በሚል መሪ ቃል በነቀምት ከተማ ተካሂዷል። ስልጠናው ከምዕራብ ኢትዮጵያ ክላስተር የተውጣጡ አርባ አምስት ተሳታፊዎችን ያሳተፈም ሲሆን እነርሱም ከቤጊ ጊዳሚ፣ ምዕራብ ሲኖዶስ ቦጂ እና ና ከጊምቢ ጆርጎ አስተዳደሮች የተመረጡ ናቸው። ፕሮጀክቱ የሚተገበረው በምዕራብና ደቡብ ኢትዮጵያ ክላስተር መሆኑንም ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ነው። ዛሬ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የገጠር ገበያ ቦታ ላይ በተካሄደው የወንጌል አገልግሎት በሁለት የተለያዩ ጊዜያት ከ ሁለት መቶ ሰባ በላይ ሰዎች ለመጀመሪያ ጊዜ የጌታ ኢየሱስ እንደግል አዳኛቸው መቀበላቸው ተገለጸ። ባልደረባችን አማኑኤል ቢሶ ተጨማሪ ያለው የዲኤንኤ ኪንግደም ሚኒስትሪ እያደረገው በሚገኘው ሰባተኛው ዙር ሚሶኒያዊ ጉዞ አስረኛ ሳምንት በሲዳማ ክልል አለታ ወንዶ ከተማ ከመጋቢ ተስፌ ጋቢሶ ጋር በመሆን መልካም የአገልግሎት ጊዜ ማሳለፉን የአገልግሎቱ መሪ የሆኑት መጋቢት አምራተሌ ተናግረዋል። በቤተ ክርስቲያን ታድሶና ትንሳኤ በኩል እንደተለመደው የጌታን መገኘትና ድንቅ ስራ አይተናል። የኢትዮጵያን ቆይታ ለማጠናቀቅ በቀሩን ሳምንታት ጌታ አብሮን እንዲሆንና ምርኮውንም እንዲቀጥል የተለመደ ጸሎታቸው ይከተለን በማለትም በፌስቡክ ገጻቸው ላይ ጥሪያቸውን አቅርበዋል። በደቡብ ኢትዮጵያ የአዲያ ዞን አንድ የገጠር ገበያ ቦታ ላይ በተካሄደ የወንጌል አገልግሎት በሁለት የተለያዩ ጊዜያት ከሁለት መቶ ሰባ በላይ ሰዎች ለመጀመሪያ ጊዜ ኢየሱስን እንደግል አዳኛቸው አድርጎ መቀበላቸውን የአገልግሎቱ መሪ የሆኑት መጋቢ ዘማሪ ታምራት ላይ ተናግረዋል። ይህ ክስተት በተሳታፊዎችና ጎጆዎች መካከል እግዚአብሔር የሰራው የጸጋ ስራ እንደሆነም ገልጸዋል። ጉዞ በአለታ ወንዶ ከተማ ከአብያተ ክርስቲያናት መሪዎችና አገልጋዮች ጋር በተደረገ ሴሚናር የተጀመረ ሲሆን በህይወት በክርስትና ኑሮና በህብረት ውስጥ ታድሶ በሚል ርዕስ የሁለት ቀን ኮንፈረንስም ተካሂዶ ነበር። ኮንፈረንሱም በጣም ጠንካራ ትምህርትና የመንፈስ ቅዱስ መነቃቃት የነበረበት እንደነበረ ተገልጿል። የአገልግሎት ቡድኑም ከወረዳ አስተዳደር ከተለያዩ የእምነት አካባቢ መሪዎችና ከማህበረሰብ አመራሮች ጋር ተገናኝተዋል። መንፈሳዊ አገልግሎትንና እንደ ትምህርትና ጤና ያሉ የማህበረሰብ ልማት ስራዎችን በወረዳ ውስጥ ለማስተባበር ከወረዳ አስተዳደሮች ጋር አንድ ወሳኝ ስምነት ላይ መደረሱና አንድ አስተባባሪ ኮሚቴ ለመመስረት ቃል መግባታቸውንም ተገልጸዋል። ቡድኑ ከአርባ ዓመታት በላይ ያገለገለውንና ለመማር ምቹ ያልነበረውን ትምህርት ቤት ለልጆች አዲስ እና ደህንነት ያለው በማድረግ በተለያዩ አካላት እገዛ አማካኝነት በሁለት ወር ውስጥ በአዲስ መልኩ መገንባት መቻሉንም አስታውቀዋል። ይህ ህንጻ ከተለያዩ የእምነት ክፍሎች ለሚመጡ ልጆች የሚያገለግል ሲሆን በአካባቢ ውስጥ የአንድነት ምልክት እንደሆነም ተገልጿል። የአሁኗ ቤተ ክርስቲያን ታድሶ ያስፈልጋታል ያሉት መጋቢት አምራት ኃይሌ በውጫዊ ቁጥር ሳይሆን በጽድቅና በቅድስና በእግዚአብሔር መገኘት ላይ ትኩረት ልናድርግ ይገባል በማለት ተናግረዋል። የተከበራችሁ ተመልካቾቻችን ለዛሬ ያዝመላችሁ መረጃዎች ይህ ይመስል ነበር። ከመረጃዎቹ ጋር በተለይም ደረጀ ከመላዊ ስቱዲዮ በለሚሽ ጋር በጋራ በመሆን አብረናችሁ ቆይታ አደረገን። መረጃዎችን ያዘጋጀንላችሁ እኔ በተለይም ደረጀና ማኖ ሌብሶ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ